ሰላም በያላችሁበት ሁሉ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ የሰዓቱ ዜናዎቻችን ተጀምሯል። ከዜናዎች ጋር ዳንኤል ወርቅ አብሬያችሁ ቆያለው። በቅድሚያ የአካባቢን ሰላምና የኅብረተሰብን ደህንነት መጠበቅ የሚችል የሰላም አስከባሪ እያሰለጠነ መሆኑን በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የማይካድራ ከተማ አስተዳደር አስታወቀ። በማይካድራ ከተማ ወታደራዊና ፖለቲካዊ ስልጠና ሲወስዱ የነበሩ ሚሊሻና ሰላም አስከባሪዎች ተመርቀዋል። የወሰዱትን ስልጠና ተጠቅመው የአካባቢን ሰላም ለማረጋገጥ ቁርጠኛ መሆናቸውን ተመራቂ የሰላም አስከባሪዎቹ ተናግረዋል። አምሳሉ ሞኜ በዚህ ጉዳይ ተጨማሪ አለው። ማይካድራ የህወሓት የጭካኔ በትር ካረፈባቸው ከተሞች መካከል አንዷ ናት። በሳምሪ ቡድን በአማራነታቸው በደረሰባቸው ጭፍጨፋ በርካቶች ለሞት በርካቶች ደግሞ ለአካል ጉዳት ተዳርገዋል። ቀላል የማይባል ንብረትም ወድሟል። ከተማዋ ከነጻነት በኋላ እራሷን በማደስና በማደራጀት የአግፍና በደል ዳግም የማይፈጠርበትን ሁኔታ ለመፍጠር የሚያስችል የጸጥታ መዋቅር እየገነባች ትገኛለች። ከሰሞኑም ፖለቲካዊና ወታደራዊ ስልጠና ሲወስዱ የነበሩ የሰላም አስከባሪዎችና ሚልሻዎች ተመርቀዋል። በከተማዋ በአማራነታቸው ብቻ ተለይተው የተጨፈጨፉ ሰማዕታትን ከመዘከር ባለፈ ዓላማቸውን ማሳካት ይገባል ሲሉ በአማራ ክልል የወልቃይት ጠገድ የሰቲቱ መራዞን ዋና አስተዳዳሪ አቶ አሸተ ደምለው አስረድተዋል። በአማራነታቸው ተለይተው የተጨፈጨፉባት ምድር የምንገኝባት ማይካድራ በመሆኑ ነው ስለዚህ ሰማዕታት መዘክር ብቻውን በቂ አይደለም። የሰማዕታቱ ተልእኮና መስዋዕት ለሆኑበት ዓላማ ዳር ማድረስ የዚህ ትውልድ ጥያቄ ነው፣ የዚህ ትውልድ ትግል ነው። የተከዘዘብ ሰላሙን፣ ነፃነቱን፣ ልማቱን የማስጠበቅ ኃላፊነት አለበት። የአካባቢውን ሰላምና የማህበረሰቡን ደህንነት መጠበቅ የሚችሉ የሚሊሻና የሰላም አስከባሪ ኃይሎች ሰልጥነው መመረቃቸውን የተናገሩት ደግሞ የከተማው ከንቲባ ሙሉጌታ መብራቱ ናቸው። የዚህ ስልጠና ዋና ዓላማ አካባቢያቸውን ሰላም አድርጎ ለህብረተሰቡን ህብረተሰቡን የሚጠብቅ ታጣቂ ኃይል መፍጠር ነው። ከዚህ በፊት ተደጋጋሚ ጊዜ የወታደራዊም ፖለቲካዊም ስልጠና ይሰጣል። ይህን ደግሞ ለየት ባልኩ መልኩ ሁሉም አቀፍ ፖለቲካዊ ጀምረ ወታደራዊ እስከ ተኩስ መከላከልንም መመሳሰልንም ሌሎች መሰል ስራዎቻቸው ዲፕሊ የገባ ስልጠና ነው። ስልጠናው የሰላም አስከባሪውን አቅም ለማሳደግ ታስቦ በመከላከያ ሰራዊቱ ድጋፍ የተሰጠ መሆኑን በመግለጽ በተሳካ ሁኔታ መጠናቀቁን የተናገሩት የከተማ አስተዳደሩ የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ሽባቦ አስማረ ናቸው። ሰላም አስከባሪያችን የሚልሻችን አቅም ለማሳደግ ያካሄድ ነው። ስልጠና በተሳካ ሁኔታ ማጠናቀቅ ችለናል። መከላከያ ሰራዊት ከጎናችን ሆነው ስልጠናው በአቅም በመምራት በተለይ የቡድን መሳሪያዎች ተስፊርና አጠቃላይ የተኩስ ልምምድ በወታደራዊና በፖለቲካዊ ግንባታ ሰላም አስከባሪው ብቁ ሰራዊት እንዲሆን በማድረግ ከጎናችን ሆነው ስለሰሩ ቴንኪዩ ማለት ፈልጋለሁ። ከተማቸውንና አካባቢያቸውን በቁርጠኝነት ለመጠበቅ ዝግጁ መሆናቸውን ከተመራቂዎቹ መካከል አረጋ ይማምና እሸት የጠጋ ተናግረዋል። ስለ ሀገራችን እናገለግላለን ብለን ከፊቱ ጀምሮ አሁንም ሀገራችን እየጠበቅን ነው መካትራን ሰላም እያደረግን ለሚመጣ ጥላት ዝግጁ ሁነን ተቀምጠናል። ሰፊ ነው ከተማችን፣ ብዙ ሰራተኛ የሚያርፍበት ብዙ የቀን ሰራተኛ የሚገኝበት ቦታ ነው። አውቀንም ጠንቅቀንም ስልጠናውን ወስደናል። እነማናቸው የቀን ሰራተኞች፣ እነማናቸው አገር የሚያፈርሱ የሚሉት፣ እነዚህን ለመለየት የሚያስችል ስልጠና በቂ ስልጠና ሰሰብተናል። መከላከያ ጠቅለል ባለበት ከተማችን ስም ሀገራችን ለማዳን ዝግጁነታችን በላቀ ሁኔታ ነው የሰለጠን ነው። በአካባቢው የሚሰለጥነው የሰላም አስከባሪ ኃይል ከአካባቢው አልፎ ለኢትዮጵያ ሉዓላዊነት መከበር የበኩሉን ድርሻ ሊወጣ በሚያስችል መልኩ እየተገነባ መሆኑ ተጠቁሟል። ከጎንደር ወደ አድርቃይ ከተማ በህገወጥ መንገድ ሲዘዋወር የነበረ ከ5000 ሊትር በላይ ነዳጅ በቁጥጥር ስር መዋሉን የደባር ከተማ ፖሊስ ጽህፈት ቤት አስታወቀ። የጸጥታ መዋቅሩና ማህበረሰቡ ባደረጉት ጥረት በደባር ከተማ ፈላጣ የፍተሻ ኬላ 25 በርሚል ነዳጅ መያዙን የጽህፈት ቤቱ የሰው ኃይል አስተዳደር ኃላፊ ኢንስፔክተር ስማቸውን ጉስ ተናግረዋል። በህገወጥ መንገድ ሲዘዋወር በጸጥታ ኃይሎች የተያዘው ነዳጅ በከተማው ለሚገኙ አሽከርካሪዎች በማከፋፈል ከግማሽ ሚሊዮን ብር በላይ ገቢ መደረጉን የድባርቅ ከተማ አስተዳደር ንግድና ገቢ ልማት ጽህፈት ቤት ኃላፊ አቶ ቴዎድሮስ ውብሸት ተናግረዋል። ነዳጅና መሰል ምርቶችን በህገወጥ መንገድ በማዘዋወር ያልተገባ ጥቅም ለማግኘት የሚሞክሩ ነጋዴዎች ከድርጊታቸው ሊቆጠቡ እንደሚገባ አቶ ቴዎድሮስ አሳስቧል። በቀጣይም ህገወጥ ንግድን ለመከላከል በሚደረገው ጥረት ህብረተሰቡ ከጸጥታ ኃይሎች ጋር በጋራ እንዲሰራም መልእክት አስተላልፈዋል። ዘገባውን ያደረሰን ደረጀ ደርበው ነው። ከ ሁለት መቶ አርባ ሶስት ሺህ በላይ ዜጎች የፋይዳ ዲጂታል መታወቂያ ማግኘታቸውን የኢትዮ ቴሌኮም ሰሜን ሰሜን ምዕራብ ሪጅን አስታወቀ። ፋይዳ ዲጂታል መታወቂያ ያለውን ጠቀሜታን በመገንዘብ የአገልግሎቱ ተጠቃሚ መሆናቸውን የጎንደር ከተማ ነዋሪዎች ተናግረዋል። በዚህ ጉዳይ ተጨማሪ አለን። ፋይዳ ዲጂታል መታወቂያ የዲጂታል ሲስተም ተጠቃሚ ማህበረሰብን በመፍጠር የተለያዩ ህገወጥ ተግባራትን ለመቆጣጠር ያስችላል። በኢትዮ ቴሌኮም ሰሜን ሰሜን ምዕራብ ሪጅን ኦፕሬሽናል ዳይሬክተር አቶ ወርቅ አለማው ዳኛቸው በጎንደር ከተማ ባለፈው አንድ ዓመት 243,000 ተጠቃሚዎች ዲጂታል መታወቂያ እንዲያገኙ ማድረግ ተችሏል ብለዋል። የአገልግሎት መስጫ ቅርንጫፎችን የማስፋት ስራ እየተሰራ ሲሆን፣ ይህም የዲጂታል መታወቂያ ተደራሽነቱን ያሰፋል ይላሉ። ባለፉት አመታት ውስጥ ወደ 200

ሳይመደባቸው የቆዩትን ወረዳዎች በመለየት ከተሞችን በመለየት ምደባ እያደረግን ነው። ፋይዳ ዲጂታል መታወቂያ ይዞ የመጣውን ቀላል መንገድ ተጠቅመው ለመገልገል ወደ ተቋሙ ለአገልግሎት መምጣታቸውን የጎንደር ከተማ ነዋሪዎች ይናገራሉ። ታያቸው ደስ ይባላለ። የጎንደር ከተማ ነዋሪ ነኝ። ይህን የፋይዳ መታወቂያ ማውጣት የፈለግኩት የተቀላጠፈ አገልግሎት በማንኛውም ቦታ በምንበት ሰዓት እንደሚሰጥ ከተለያዩ ጓደኞችና ለምሳሌ ቀበሌ ላይ ስትሄድ ብዙ አንዳንድ ጊዜ የሉም ትባላለ። ምንትላል ጊዜን ይሻማባሃል ና የመንግስት ሰራተኛ እንደመሆን የመጠን ጊዜን ላለመሻማት ይሄ የተሻለ ይሆናል ብዬ ስላሰብኩኝ ወደዚህ ይህ መታወቂያ ለማውጣት መጥቻለሁ ማለት ነው። ቤቴላይ ማሳፊ ይባላለሁ። የፋይዳ መታወቂያ ለማውጣት ከብዙ ነገሮች ይጠቅመናል ብዬ አስባለሁ። ምክንያቱም አንደኛ በመታወቂያ በቀበሌ የምንወጣውን ነገሮች በእንደዚህ አይነት ነገሮች ስለቃሉ ያሉልን ደስ ብሎናል። ቢሮ ላይም ባንክም ላይም ይጠቅማል ብለን አስባለን። ስሜ ኑርሴ ሙለ እባላለሁ በጎንደር ነዋሪ ነ የመንጣወታውን መታወቂያ ለማውጣት ነው። ጊዜ እናጠፋ ነበር በየቀበሌ ይሄድ ነበር። በቃ እየተቀጠር ነው ያለው ጊዜ እናጠፋ ነበር። አሁን ግን ዚህ በቀላሉ በ15 ቀን ውስጥ በመላ ነው የምናገኘው። እና ለባንክ ቤትም ሆነ ለሁ ለምነ ለአስፈላጊ ነገር ለሆነው ነገር ተሎ ማግኘት እንችላለን። የፈልግነውን ነገር ተሎ እያገኘነበት ነው። የተቀላጠፈ አገልግሎት ለመስጠት የሚያስችል ማተሚያ ማሽን ማስገባት መቻሉን ያነሱት አቶ ወርቅ አለማው አመልካቾች ጥያቄ ባቀረቡ አጭር ቀናት ውስጥ መታወቂያ እንዲያገኙ እንደሚያስችል ገልጸዋል። ኢትዮ ቴሌኮም እስካሁን በፖስታ ነበር ጎንደር ላይ እንደምታውቁት እየተደረገ ያለው አሁን ላይ ህትመት ማሽኑን አሎኬት ተደርጎ እየመጣልን ያለው ከሚቀጥሉት ምናልባትም የሚቀጥለው ወር ጀምሮ ሙሉ በሙሉ ኢትዮ ቴሌኮም የህትመቱ ላይ ጥራት ያለው ሶስት አይነት ደረጃ ያለው መታወቂያዎችን ለደንበኞች የምናቀርብ ይሆናል ማለት ነው። አዲስም የጠፋበትም ያለውም ለቀየር ከፈለገ ሶስት አይነት ስታንዳርድ ነው ስላለው እሱን ለማቅረብ ያቅርመ ዝግጅት የተደረገ ነው። ዘርፈ ብዙ ጠቀሜታዎችን የሚሰጠውን ፋይዳ ዲጂታል መታወቂያ በማውጣት ለአስፈላጊ አገልግሎት ሁሉ መጠቀም እንደሚገባ ተገልጿል። በቀጣይ 3 ወራት 42 ሚሊዮን ብር ተዘዋሪ ብድር ለስራ ፈጣሪ ወጣቶች በእድገት ተኮር ዘርፍ ለሚሰሩ ወጣቶች ሊያሰራጭ መሆኑን የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ገለጸ። የመምሪያው ኃላፊ አቶ ላቂያው አንዳርጌ በበጀት ዓመቱ ባለፉት 9 ወራት 45.3 ሚሊዮን ብር የውዝፍ ብድር ለማስመለስ ታቅዶ 9.5 ሚሊዮን ብር መሰብሰቡን ተናግረዋል። በከተማ አስተዳደሩ በ9 ወራት 129 ሚሊዮን ብር ለመቆጠብ ታቅዶ 758 ሚሊዮን ብር ኢንተርፕራይዞች መቆጠባቸውን አስረድተዋል። በቀጣይ 3 ወራት ለስራ ዕድል ፈጠራ 42 ሚሊዮን ብር ተዘዋሪ ብድር ለማሰራጨት እየተሰራ ነውም ብለዋል። በ9 ወሩ ለስራ ዕድል ፈጠራ የሚውሉ ጸጋዎችን የመለየት ስራ እየተከናወነ መሆኑን በመምሪያው የእቅድ ዝግጅት ክትትልና ግምገማ ቡድን መሪ አቶ ሲሳይ ብርሃን አስረድተዋል። በ9 ወሩ በ3 ክፍለ ከተሞች 97000 ካሬ ሜትር ለስራ ዕድል ፈጠራ መለየቱን ተናግረዋል። ዘገባውን ያደረሰን የጎንደር ከተማ አስተዳደር ኮሚኒኬሽን መምሪያ ነው። በሴፍቲኔት መርሃ ግብር ከ51 ሺህ በላይ ሰዎችን ተጠቃሚ ማድረጉን የጎንደር ከተማ አስተዳደር ምግብ ዋስትናና ሴፍቲኔት ጽፈት ቤት አስታወቀ። በመርሃ ግብሩ ዜጎች ተጠቃሚ ሆነው የቆጠባ ባህላቸው እንዲያድግ መደረጉም ተገልጿል። የከተማውን ጽዳት እየጠበቅን በምናገኘው ገቢ ኑሯችን መምራትና ማሻሻል ችለናል ሲሉ የመርሃ ግብሩ ተጠቃሚዎች ተናግረዋል። ያየፈንቴ በዚህ ጉዳይ ተጨማሪ አለው። ጽዱና ማራኪ አካባቢዎችን መፍጠር የከተማን ውበት ከመጠበቅ ባሻገር የማህበረሰቡ ጤና የተጠበቀ እንዲሆን ጉል ሚና አላቸውም። የጎንደር ከተማን ውበት ለመጠበቅ የደረቅ ቆሻሻን በተገቢው መንገድ የማስወገድና የማስዋብ ስራ እየተከናወነ ይገኛል። በከተማ የሴፍቲኔት መርሃ ግብር የስራ እድል የተፈጠረላቸው የመርሃ ግብሩ ተጠቃሚዎች የከተማዋን ጽዳት ለመጠበቅ እየሰሩ መሆኑን ነግረውናል። እርስቴ ነገር ቆሻሻዎች በማስወገድ እንገኛለን። ለከተማችን ውበትም ሲባል ለጤንነታችንም ሲባል ያው ያለውን ነገር ቋሻሻ ለምንም ስለማይጠቅም አስወገድ። ሴፍቲነት ከሁሉ ነገርም ብቁ አድርጎናል። የአካባቢያችን ንጽህና እንጠብቃለን፣ ለከተማችን ውበት እንሰጣለን። ያው በጣም እጅግ በጣም እኔ ደስ ብሎኛል። ዮሐንስ ደምስ ይባላለሁ። ህብረተሰቡ ጋር በመተባበር እያጸዳ እንገኛለን። የጽዳት ተጸዳ ማለት ህብረተሰቡ ጤናዊ የተጠበቀ ህብረተሰብ እንዲኖረው ይሆናል ማለት ነው። ከተማዋን ውበት ተመጠበቀ ጤንነቷን ከመጠበቅ አንጻር ጉሉ ሚና ነው ያለው። በተጨማሪም ቆሻሻ የነበሩ ቦታዎችን በማጽዳት የእኛ የረሳችን ደግሞ የተርፍ ገቢ ማስገኛ በማድረግ በመስራትና የተለያዩ አትክልቶችን እየተከልና እኛም በግል መጠቀም ደርሰናል። ይህን የግል ጸጉር ቤት ያለ ህዝብ የሴፍቲ ኔት ተገባ ጀምሮ ማለት ነው፣ በጥሩ ሁኔታ ኑሮ የለውጫለ። የጎንደር ከተማ አስተዳደር ምግብ ዋስትናና ሴፍቲ ኔት ጽህፈት ቤት ኃላፊ ሀዲያ መሀመድ በከተማ 124 ሚሊዮን ብር በመመደብ የሴፍቲ ኔት ተጠቃሚዎችን ኑሮ ለማሻሻል እየተሰራ መሆኑን በማመላከት ከማህበረሰቡ ጋር በመተባበር የከተማ ጽዳትና ውበት እንዲጠበቅ መሰራቱን ገልጸዋል። ከተማችን ጽዱና ምቹ ነች። ከድሬኔጅ ጀምሮ እስከ ውስጥ ለውስጥ መንገድ ላይ ንጹህ ምቹ የሆነ ነው። ይሄ ማለት ደግሞ ሴፍትኔት ብቻውን የሰራ ሳይሆን ጽዳትና ውበት ህብረተሰቡ ሁሉም ባለቤት የሆነበት ስራ ነው። አሁን ክረምትም እየገባ ዝናብም እየጀመረበት ያለበት ስራ ስለሆነ ድሬኔጆቹ ላይ ወደ አስፋልቱ ወደ ኮብሉ እንዳይመጣ ድሬኔጆቹን የመክፈት የማጽዳት ስራ ትልቅ ስራ እየሰራን እንገኛለን። ከ5100 በላይ ሰዎች በመራ ግብሩ ተጠቃሚ መሆናቸውን ያነሱት ኃላፊዋ የቁጠባ አባላቸውን ለማሳደግ እንደተቻለም ተናግረዋል። እንደ ሴፍትኔ ተጠቃሚ ቁጥር ያለ ከ51 ሺህ በላይ ተጠቃሚዎች አለ በራሳቸው በግል ቁጠባ አላቸው። አጠቃላይ ግን ከ18 ሚሊዮን በላይ ቁጠባ አላቸው። ይሄ ቁጠባ ሲሆን የ23ሺህ ምናምኑ ተጠቃሚ ነው። አሁን አዲሱ ገና ሁለት ወራቸው ነው ከጀመሩ የቁጠባ ትልቁ አላማ ባህል መደረጉ ውጤታማ መሆኑ ነውና ጥሩ ስራ እየተሰራ ያለበት ሂደት ነው ያለ። የከተማዋ ነዋሪዎች የደረቅ ቆሻሻ አወጋገድ ስርዓትን በማሻሻል የከተማዋን ውበት ለመጠበቅ በሚደረገው ጥረት የበኩላቸውን ድርሻ ሊወጡ እንደሚገባ መልእክት ተላልፏል። የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎች በተከታተላችኋቸው መንገድ ተጠናቀዋል። ዜናዎቹን ወደ እናንተ በማድረስ ዳኑ ወርቅ አብራችሁ ቆየሁ። ሰላም